ስድቤን አርቀሽ ነውሬ ሸፈንሺው እማ አምላክ ባንቺ መቼ አላፍርም። ስምሽን ጠርቼ እጽናናለሁኝ ሐዘኔ ባንቺ እረሳለሁኝ። ነውራ አለብኝ ብዙ ስድብ አንጀት የሚል ልብ ቁስል ስሜ ለውጠው ቢያንቋሽሹኝ እምባዘን በለቅሶ ድንግል መጣሁኝ እንደ ሃናሁኝ በቤተ መቅደስ በመረረ ሐዘን ነውሪ ማለቅስ ፍረጅልኝና ልም ለስከቤቴ ሐዘኔን በደስታ ለውጪ እናቴ። ከግራም ከቀኝም ጠላት ቢከበኝም፣ አብዝቼ ጮሀለው እናቴ ስሚ።